አሁን ወደዚህኛው ክፍል ነው የምንገባው። እሱን ደግሞ ያው አጠቃላይ እዚህ መስቀል እንትን አለ መጋረጃ ነው፣ ሚስጥራዊ መጋረጃ እንዳለው ነው እንግዲህ በአምላክ የተከበረ ስለሆነ ነው ይህን እንትን የምለው አሁን ወደ ውስጥ ነው የምንገባው። እዚያ ደግሞ ሌላዎችን ቀሪዎችን ከዚያ እናያለን ማለት ነው። አሁን እንግዲህ ከመጀመሪያ ላይ አየነው አንድ ኮከብ ነበረ። ከዚህ ላይ ደግሞ ብዙ ከዋክብቶች ናቸው፣ ሁለት መቶ ናቸው ስማዚያ ኡራኪ፣ በራሚኤል፣ ኮከብኤል፣ ጣሚኤል፣ ራሙኤል፣ ዳንኤል፣ ኢዝቄኤል፣ ሱሩቃያል፣ አሳኤል፣ አርማሮስ፣ በጥሪኤን፣ አናንኤል፣ ዘቄቤ፣ ሳምሳፔል፣ ሰርቲኤል፣ ዮሚያኤል፣ ጥሩኤል፣ ዮሚያኤል፣ አራዚያል እነዚህ እንግዲህ አስራ ዘጠኙ መላይክት አለቃዎች ናቸው። በአጠቃላይ ሁለት መቶ ነው የሚሆኑት። እነዚህ ደግሞ እንግዲህ አንዱ ኮከብ እነዚያን ከብቶች ወርዶ ያስተማራቸው ትምህርት ተዋጊ በጫካ የሚኖሩ ጨካኝ እንዳደረጋቸው ሁሉ ይሄ ደግሞ የምታዩቸው እነዚህ ላሞች እንስሳዎች ላይ ነው ወርዶ ያለው። እነዚህ የማናቸው እንግዲህ ቅድም ያየናቸው ደቂቀ ቃየልና እናታችን ከሴት ሌላ የወለደቻቸው ልጆች እነሱ ላይ ነው ምታዩት። እንግዲህ እነዚህ ከዋክብቶች ሲወርቁ ቅድም እንደነገርኳቸው አዛዚል ከዚያ ላይ ያስተማረውን ትምህርት ሰምታችኋል። ከዚህ ደግሞ በራኪኤል የሚባለው ደግሞ ምታት ማሳየትን፣ ስርመማስን አርማሮስ ጋኒን መሳብን፣ ኮከብ ኤል ደግሞ ምልክት ማሳየትን፣ በራኪኤልና ጥሙኤል ደግሞ ኮከብ መቁጠርን አስራ ድስ የጨረቃን ምላትና ስፋት አስተምሯል ማለት ነው። አሁን ትውልዱ ላይ የሚገባው ምንድን ነው? የሰይጣንን ትምህርትና የእግዚአብሔርን ትምህርት ለይቶ ማወቅ አለበት። ይሄ የማን ትምህርት ነው ብሎ መያዝ አለበት ማለት ነው። ያለበለዚያ ግን ራሱን ማዳንም ማትረፍም አይችልም ማለት ነው። ጠፍ ይሆናል መጨረሻ። እንግዲህ አሁን ቅድም እንዳየነው ቃየል ዛሬ አሁን ቃየል ተብሎ የሚጠራ ሰው የለም። ለምን ስሙ ሁሉ አበላሽቶታል። አሁን ዛሬ አቤል በግብ ቢገደልም ሁሉ ሰው አቤል አቤል እየተባለ ይጠራል የውሃና ደግ ስለሆነ ማለት ነው። እና እንደዚህ ስለሆነ በዚህ ላይ አሁን ይሄ ለምሳሌ ቃየል ስሙ የተበላሸ ሆኗል። አሁን ላይ የስም አጠራሩ ጥሩ የሆነ አይደለም። ለምን አበላሽቶታል። ስለዚህ ያ እነዚህ የወደቁ ከዋክብቶች እንግዲህ ያስተማሩት ትምህርት እነዚህ ሁሉ ናቸው። ከዛም ከነሱ ጋር እንግዲህ ወርደው ሰማያዊ ናቸው የማይሞቱ የማይበሰብሱ በዘር መራባት የሌለባቸው ሲሆኑ የማይገባቸውን ወርደው እንግዲህ ምን ሆነዋል? ከሰው ጋር ተዳቀሉ ማለት ነው፣ ተዳቀሉ እንግዲህ የሰው ልጅ ክብሩ ሲወርድ፣ ከእለት ወደ ዕለት እየወደቀ ነው የሚሄደው። ያ የወደቀው ኮከብ እነዚያን እንዴት አራዊት እንዳደረጋቸው እንደቀየራቸው። እነዚህ ደግሞ የባሰ ደግሞ ወርደው እንግዲህ ምንን፣ ሴሰኝነትን፣ ዝሙትን ሁሉ አሰፉ። የማይገባቸውን ሰማያዊ ሲሆኑ ከምድራውያን ጋር ከእንሳ ጋር ተቀላቀሉ። ሰማያዊ ክብራቸውን ተዉ። አርቆ ማሰብን ሁሉ አጡ። ልዕልናቸውን ሁሉ አዋረዱ። ቆሸሹ። እንግዲህ እንስሳዊ ሆኑ ማለት ነው እነዚያ መላእክት የነበሩት ማለት ነው ከዛ በኋላ እነዚህ እንስሳው እንት ላሞች እንግዲህ ደቂቀ ቃየል እንግዲህ ምንን ወለዱ ከዚህም እምታዩታለ ዝሆን ግመል አህያን ወለዱ እንግዲህ ተቀየረ ማለት ነው ነገሮች ምክንያቱ ያለ ግብራቸው ፊት ገራም የነበሩ የዱር አራዊት ሆኑ ከዛ ደግሞ ያለ ግብራቸው እንግዲህ እኔ ከውቶች ናቸው ግን የወለዱት ምንድነው ሌላ ግብርን ወለዱ ማለት ነው ተዳቀሉ ምንድን ነው እንግዲህ ዝሆን ማለት በጫካ የሚኖር ግዙፍ የሆነ ነው። ግመልም ደግሞ ራሱን የቻለ ለጭነት ያለ ራሱን የቻለ ነው። አህያም ደግሞ ራሷን የቻለች የራሷን ፍጥረት አላት። አሁን ይህን ስንመለከት ውስጣዊ ሰውነትን ነው የምናየው ማለት ነው። ስለዚህ ምንን ወለዱ እንግዲህ ራይት የሚባሉ ቁመታቸው ሶስት ሺህ ክንድ የሚሆን ቁመታቸው እንግዲህ ሶስት ሺህ ክንድ እንግዲህ በክንድ ሶስት ሺህ ክንድ እንግዲህ ሰው እነዚህ እንግዲህ ምንም እነሱን የሚቋቋማቸው ነገር አጣ። ለምን ግዙፍ አካል ስለሆኑ፣ ሳሩን ቅጠሉን ያለውን ሁሉ በሉ። አልጠቀማቸውም። እንስሳትንና አራዊትን ሁሉ እያደኑ መብላት ጀመሩ። አሁንም የጠቀማቸው ነገር የለም። ከዛ በኋላ ምን አለ ይኋ እዚህ ላይ ግመሉ ባፉ እንስሳውን ይዞታ ያላችሁ፣ ከዚህ ላይም በእንትኑ በጥርሱ ወግቶታ ያላችሁ፣ ከዚህ ላይ መሀያዎችን እየበላ ነው የምታዩት። ይሄ የሚበላው ምንድን ነው በላቸው እንዳለ ምክንያቱም እንስሳትን ማለት የአዳምን ልጅ ሁሉ መብላት ጀመሩ። ያም አልጠቀማቸውም፣ እርስ በርሳቸው መበላላት ጀመሩ ማለት ነው። እንግዲህ አሁን ይሄ ነው እንግዲህ ትልቁ አሁን እንግዲህ አመጣጥ ማለት ነው። እንግዲህ የሰው ልጅ በወደቀ ሰዓት ከዕለት ወደ ዕለት ከዕለት ወደ ዕለት ከዕለት ወደ ዕለት እየወደቀ በሚሄድበት ሰዓት ላይ ይህንን አይነት ጉድብ ለዓለም ላይ መቅሰፍትንና መዓትን ያመጣል ማለት ነው። ስለዚህ የሰው ልጅ የተቀደሰለትን የታዘለትን ትቶ ወደ ሌላ መንገድ በሄደ ሰዓት ይህን አይነት ይመጣል ማለት ነው እና እንግዲህ ከዚህ ላይ አሁን ደግሞ የምታዩት ያው ያው እንትን እያለ ያለው ከዛን መጨረሻ ቅድም ያያችሁት እንግዲህ ከመላልኤል ላይ ነው ያነጩ በሬ ያቆመው መላልኤል ደግሞ ያሬ እንትናን ያሬድን ያሬድ ኖ ሄኖክን ሄኖክ ደግሞ ማቱሳላ ማቱሳላ ላሜህ ላሜህ ደግሞ ኖህ ይህ ኖህ ነው ታላቁ ሰው አባታችን እንግዲህ ኖህ ነው ኖህ እንግዲህ ከዚህ ላይ መልኩን አልቀየረም ከዚህ ላይ ፊቱ ተቀይሯል ምንድን ነው ከብቱ የመጀመሪያ መጀመሪያ አይታየው ያየነው በሬ ወደ ምን ተቀየረ? ወደ ሰው ማለት ነው። ይሄ ነው እንግዲህ ሰው ከከብትነት ወደ እንስሳነት፣ እነዚህ አስተያየቃ ያሉት ትውልዶች ሳ ከከብትነት ወደ ምንነት ወደ ሌላ እንስሳ ወደ ዝሆንነት ተቀየሩ ማለት ነው። ከከብትነት ማለት ነው። ያ ግን የነዚያ ዘር ግን ከከብትነት ከከብትነት ከበሬነት ወደ ሰውነት እንግዲህ ሰው ሲሆን ነው እንግዲህ አባታችን ኖህ ሰው በመሆኑ አርቆ አሰበ። እኛ ኃጢአት እየሰራን ነው። ስለዚህ ኃጢአት የሚሰራ ደግሞ ሞትን ነው የሚያመጣው። እምን ሞት ይመስለኛል። ዓለምም ሳትጠፋ አትቀርም። ምክንያቱ ኃጢአት የመጨረሻው አጥፋት ስለሆነ እንዴት ነው እያለ ያዝንና አርቆ ይተክዝ ነበረ። እንግዲህ በዛን ሰዓት ላይ እንግዲህ ከእንስሳነት ወደ ሰውነት ተቀየረ ማለት ነው። እንስሳዊው ግብሩን ወደ ሰውነት አመጣው። እንግዲህ ሰው ማለት እንግዲህ ሁለቱን ጠባይ ቢይዝም ራሱን የቻለ እንግዲህ ሰው ነፍሱን ካላሰበ ከብት ነው ማለት ነው። ምክንያቱም ከብቶች አሁን ይበላሉ፣ ይጠጣሉ፣ ለነገ አይሉ። ለነገ ያስቡ ነገ ምን እንበላለን፣ ለነገ እንዴት ይሆናል አይሉ። ምክንያቱም እለቱ የቀረበላቸውን ከዚያው የበሉትን ሁሉ እየረጋገጡ የሚሄዱ ናቸው ማለት ነው። ሰው ደግሞ ሰው የሚሆነው ከከብትነት የሚወጣው ምንድነው ነው በአስተሳሰቡ በተሰጠው ሕግና ትዕዛዝ አርቆ ሲያስብና ሰውነቱን ሲጠቀም ነው ማለት ነው። ስለዚህ አባታችን አዳም እንግዲህ ከከብትነት ወደ ሰውነት ተመለሰ። አሁንም እኛ ብዙዎቻችን እንግዲህ በአብዛኛው ስሙን ብቻ እምነት አለን ብለን እንጥራ እንጂ እንስሳዊ ግብር ነው ሁነን ያለ ነው። ስለዚህ ከእንስሳነት ወደ መላእክትነት ወዳለው ወደ ነፍሳችን መመለስ አለ ማለት ነው። ምክንያቱ ያ ነው። እንግዲህ ውስጣዊ አካሉ መላእክት ነው። ውጫዊ አካሉ ደግሞ እንስሳዊ ነው፣ እንትን እያልን ያለ ነው። ለዛ ነው። ስለዚህ አዳ እንትና ኖህ አባታችን እንግዲህ የምታዩት የበሬ ምስል ነው። ከአንገቱ በላይ የሰው ምስል ይታያል። ሰው ሆነ ማለት ነው። እንግዲህ አባታችን ኖህ እንግዲህ በዛን ሰዓትም አምላኩን ሲጠይቅ ይሄ ራሱ ሙሉ ሰው ሆኗል። ከዚህ ላይ በሬው ወደ ሰው እየተቀየረ ነው የምታዩት። ከዚህ ላይ ደግሞ ሙሉ ሰው ሆኗል። ከዚህ ላይ የምታዩት በዚህ ላይ የሚሰራቸው መርከብ ስራ እንግዲህ፣ አለም ልትጠፋ ነው የሰው ልጅ እንግዲህ ትቶኛል ህጉንም አፍርሷል እርስ በርሱ ደም እንግዲህ መሬት እየጮኸች ነው መሬትም በደም ተነክራለች ነው የሚለው አሁን ቀድም ያሳየናችሁ እንግዲህ አሁን ዚያ የነበረው ያ ክፉ የነበረው ኮከብ እዚህ ላይ እጅግሩ ሲታሰር ነው የምታዩት እጅግሩ ታሰረ ወደ ጥልቁ ተጣለ። ምክንያቱ ያለ ከብቶች ውጊያን ጦርን ያስተማረው ማለት ነው። እነዚህ ደግሞ ቅድም ያልናቸው ለሰዎች ምታትን አጋኒን መሳብን ምልክት ማሳየትን የተለያዩ ነገር ያስተማሩ ደግሞ እኒ ከዋክቶች በሙሉ ታሰሩ፣ በሰንሰለት ውስጥ ታሰሩ፣ ወደ ጥልቁ ተጣሉ። በዛን ሰዓትም አባታችን ኖኅ መርከቡን ሰርቶ አጠናቀቀ። ይነግራቸውም ነበር ዓለም ሊጠፋ ነው ብሎኛል ብሎም መርከብ በሚሰራ ሰዓት ይጅጁ። ሰው ምን እያለ ነው ይቀልዱበት ነበረ? ዛሬ ሰማይ ደረቅ በሆነበት ሰዓት እንዴት ዓለም ይጠፋል ይላል። አረባካቹ ይህን ሰው ምከሩት፣ አብዷል ሁሉ ይሉት ነበረ። ቀኑ ስንት ቀን ቀረ ብለውም ሲጠይቁት ይህን ያል ቀን ቀርቷል ሲሉ አንተ ብቻን ስለሆንክ ደካማ ምነህ ስራ፣ እስከዚያ እኛ ግን ቀኑ እስከሚደርስ ኋላ ላይ ሁላችን ተባብረን ባንዴ እንሰራዋለን። ስለዚህ ኋላ ላይ ይደርሳል። እስከዚያ ግን እንስፈን፣ ሰርጋችን እናድርግ። እንጫወት ይሉ ነበር። በዛን ሰዓት ላይም ኖህ መርከቡን ሰርቶ ጨረሰ ማለት ነው። ከዚህ ላይ የምታዋቸው አሁን ቅድም ያያቸው ግመል፣ እንደዚሁ ደግሞ ዝሆን፣ ሌላዎችን ሰዎች ናቸው። ከዚህ ላይ የምታዩት ሰባት እንትኖች አሉ። የሰማይ ሰባቱ የውሃ ፏፏቴዎች ተከፈቱ፣ ከምድርም ሶስቱ ወጣ። ከምድር ያለው እንግዲህ ሴት ነው፣ ከሰማይ ያለው ወንዴው ውሃ ነው። በዛን ሰዓትም ዓለም በማየ አይኅ ተደመሰሰች ማለት ነው። እንግዲህ አሁን ትልቁ ይሄ ነው። እንግዲህ አሁን ላይ ምክንያቱ ለእኛ ጥፋት፣ ለጦር ለዚህ ለተለያየ ለችግር አጠቃላይ እንግዲህ የጣለን ምንድን ነው የዋህነት ቅንነት ባለመኖሩ ነው ምክንያቱ። በሀገራችንም ብዙ የዋ የሆኑ ቅኖች የሆኑ ለሀገር የሚተርፉ ቅጣው እጅጉን የመሰሉ ሰዎች ነበሩ። እነሱን አክብረን ተከባብረን ባለመኖራችን አንዱ አንዱ እንግዲህ ያው በመመቀኛኘት ጦር እየሳልን በየቦታው እንግዲህ የምናደርገው የመጨረሻው እንግዲህ የደም ማፍሰስ እና የጥፋት ምልክት ነው የሚታይበት ማለት ነው። ምክንያቱም በኃጢአት መንገድ የሄደ ከመጥፋቱ አይዘልም ማለት ነው። ይሄ ላይ እንግዲህ ኖህ በመርከብ ውስጥ እንደገባና መርከቢቱ እንግዲህ በማየ አይኅ ላይ በዛን ሰዓት ላይ እንደሰፈፈች ነው የሚታየው። ከዚህ ላይም አሁን ደግሞ የመርከብ እንትናት ከዚህ ላይ የቤተክርስቲያን ምሳሌ ትታያለች። ላይ ላይ መስቀል አላት ምንድነው እንግዲህ ከዚህ ላይ ደግሞ ያው እንትን ነው ቤተክርስቲያን ናት። የኖህ መርከብ ማለት ቤተክርስቲያን ወይም ወላዲተ አምላክ ራሷ ስለሆነች ከሱ ላይ ነው እንግዲህ መጨረሻ ላይ ተራራ ላይ ነው ያለችው። ውሃው ደረቀ፣ መርከቧም ተራራ ላይ አረፈች። በዚያን ሰዓት ላይ እነዚህ ሶስቱ በሬዎች ታዋቸዋላችሁ። አንዱ ነጭ ነው፣ አንዱ ቀይ ነው፣ አንዱ ደግሞ ጥቁር ነው። እነዚህም ካም፣ ያፌት፣ ሴም ይባላሉ ማለት ነው አባታቸው እንግዲህ አንድ ኖህ ነው። እንግዲህ በዛን ሰዓት ስምንት ሰው ነው የተረፈው። እንግዲህ ከዚህ ላይ የምታዩቸው ከመርከቡ እየወጡ ነው የምታዩት። ሌላዎች ፍጥረት፣ እንስሳዎች አሉ። እንግዲህ ትልቁ ነገር ከዚህ ላይ ሚስጥሩን አሁን የምናየው ምንድን ነው? ዛሬ ጥቁር፣ ነጭ፣ ቀይ ብንሆንም የአንድ መጀመሪያም የአንድ አዳም ልጆች ነን። ኋላም ደግሞ የአንድ ኖህ ልጆች ነን። ሰው የሆነ ሁሉ ከሌላ ዘር አልመጣም ማለት ነው። ከእንስሳው የሆነ ዝርያ ይመጣ የለም ስለዚህ፣ የአንድ ሰው ዘሮች ነው ማለት ነው። ፊት የነበረው እንግዲህ የቃየል የነበሩት እነሱ ተደምሰው ሌላ እንደገና ደግሞ ሌላ ፍጥረት ማለት ነው። አሁን እንትን ያለው እንግዲህ እንደ አዲስ አይፈጠር እንጂ በማይ አይህ ግን የተገኙ ምንድን ነው አባታችን ያ ከከብትነት ተቀይሮ ሰው የሆነው ሰው ነው እንግዲህ አልፎ አሁን ላለው ትውልድ አባቱን ኖህ እንደገና ለዘር ለመራባት እንግዲህ ያበቃን ማለት ነው። ከዚህ ላይ የምታዩት እንግዲህ እሱ እራሱ ኖህ ነው። እሱ መጨረሻ ላይ እየተቀበረ ነው የሚታየው። ከዚህ ላይ አሁን የምታዩት መስቀል አለ። መስቀሉ ደግሞ ዙሪያውን በአራት የልብ ቅርጽ እንትን ያለ ነው መስቀሉን ልብ ብለን ልናስተውለውና ከልብ ልንወደው እንደሚገባ ነው እንግዲህ አምላክ አፍቅሮ ስለወደደን ልባዊ የሆነ ፍቅር ስላለው ወደዚህ ዓለም መጥቶ በመሰቀሉ የመስቀሉ ነገር ሁልጊዜ ከልባችን የምንለየው እንዳልሆነ ነው እንትን የሚታየው ከዚህ ላይ ደግሞ አድዋማዎች አካፋዎች እንትኖች አሉ እነዚህ የተሰራው በዚህ ስለሆነ ነው እንደ አጠቃላይ አሁኔ የሚያሳየው ይህ መስቀል አለ ሶስት አይነት ህብር አለው። መሀሉ ቀጥታ ቀራኒዮን ነው የሚያሳየው እንደዚህ አጠቃላይ እንትን ያለው ላይ ደግሞ ያለው ጫፉ ላይ እንትን ብሎ ቀስትን ነው የሚያሳየው። እንደገና ደግሞ አራት ማዕዘን አለበት። ይሄ አራት ማዕዘኑ ምንድን ነው? አምላክ የተሰቀለው ለአራቱ ማዕዘነ ዓለም በቋንቋ በዘር አለየም ላመነበት ሁሉ መስቀሉ እንግዲህ እንደሚያድን ለአራቱ ማዕዘነ ዓለም አምላክ እንደተሰቀለ ነው የሚያጠይቀው። ይሄኛው ደግሞ ያው በክብ የቀስት የሚያመለክተው ምንድን ነው? ቢያንስ ይሄ ሚስጢራዊ ህይወቱ ተስፋው እንግዲህ ቢያንስ በአራቱ ማዕዘነ ዓለም ለመጡ ሁሉ ጽድቅን ወደ ጽድቅ የመውሰዱና የጽድቅ መንገድ መሆኑን ነው እንግዲህ የሚጠቁመን። ከዚህ ላይ አሁንም ያ መጋረጃዎች ዙሪያውን የመጋረጃ እንትን ይታያል። ምንድን ነው እንግዲህ በአምላክ መጋረጃዎቹ የመስቀሉ ምንድናቸው? ተስፋ፣ ህይወት፣ አለይታ፣ ፍቅር፣ ትትናን ንጽህናን አጠቃላይ ያሳያል ማለት ነው። ስለዚህ አሁን ያለንበት ገና እየተሰራ ታችሁ ወደታ የሚወድ ነው። አሁን ይሄ ቅኔ ማህሌት ነው። ከዛ ቅድስት ነው። ከዛ ያለው ወደዛ ደግሞ መቅደስ አለ ማለት ነው። እንግዲህ ከብዙ በጥቂቱ ከረጅሙ ባጭሩ ዛሬው ለዛሬ ያለን ይሄን ይመስላል። ቀጣዩን እንግዲህ እግዚአብሔር የሚቀጥለውን ሁሉ እንግዲህ እግዚአብሔር እንትን በል። ይሄን ደግሞ የምታዩ ለትምህርትም ስለሆነ ያላችሁ ሚዲያዎች ምንም ሆነ ማራባት ትችላላችሁ። ተቀባብላችሁ ያለውን ነገር ይሄን ለሚደርሰው ሁሉ እንድታዳረልን ስንል በዚህ ላይ እንጠይቃቸዋለን። እንግዲህ አሁን ያለን ሁለት ሺህ አስራ ሰባት ነው። አብረውን ይህን ደግሞ አሁን ለምሳሌ እየሰራሁ ያለሁት ቅርጾቹን፣ ምኖቹን ነው እዚህ ላይ እንትን እያልኩ ያለሁት የሚቆፍሩት አንድ አባታችን አሉ ነው የማረ ነው የተማጸነን አምላቃችን ቀሪ ጊዜ ባርኮ ቀድሶ ይስጠን አገራችን ኢትዮጵያን ይጠብቅልን አሁን የምናየውን ሁሉ እንድንረዳ ልብም እንዲሰጥን ተፋቅረን በአንድነት እንድናድር እንግዲህ ከእንስሳነት ወደ ሰውነት እግዚአብሔር እንዲመልሰን ከሰውነት ደግሞ ወደ መላእክትነት እንዲያመጣን ከመውደቅ እግዚአብሔር ይጠብቀን። አቡነ ዘበሰማያት ይትቀደስ ትምጻእ መንግስት በከመ በሰማይ ከማሁ በሳ ነው መንግስት ሰዋት ሰና ሰላም